ሰላም አሌይኩም ወራህመቱላይ በረካቱ እድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ወይም ያለሁኝ አልሐምዱሊላህ። ዛሬ እንደተለመደው የአትክልት ሾርባ ሰራ ነው። ብረት ድስታችን ላይ ዘይት እናደርጋለን። አባንዲች እየቀረጽኩ ስለሆነ የተዘወስኩ ነው። እና ውዶቼ፣ ፍቅሮቼ፣ ማሮቼ እንደምታዩት እዚህ ጋ ያ አትክልት ሁሉ አለኝ ከዛ ዚያ ተራለ እንደምታዩት ማለት ነው። እዚህ ጋ ደግሞ ዶሮ አለ አያችሁት? እና ጥብስ ታረግን በኋላ ቁንተናችንን ተማድሰን እንገናኛለን ውዶችን። ከዛም ዶሮችን

ለት ማብዛት አያስፈልገንም። ድንች አለ፣ ኮሳ አለ፣ ጀዘር አለ ብስሚላ

በቂ ውሃ ማድረግ አለብን። ከዚያ በኋላ ዋናው ነገር ትፈልቶ እንዲያልቅ ልክ ሲበስል ማጥፋት ነው። ይህችውስ ምን ቅመሞች ይህን የመስራት ሹርባችን ተመልሰን እንገናኛለን። ወሰላሙ አሌይኩም ወረህመቱላይ መርካቱ መጨረሻውን አብረን እናያለን። ሰላም። ተመልሰን መተናል። እንዴት ናችሁ? ደህና ናችሁ ወይ? የቅድሙ ሾርባችን ወጥ ፈልቶ ፈልቶ ፈልጦ እዚህ ይደርሳል። ና ሻላ ጨው እንዳልበዛ ተስፋ አደርጋለሁ። ቆይ ናዶቼ ውጥ በጣም አላፈረም፣ በጣም እንትን አላለም። በአሁኑ ሰታችን አለን ቀርባለን ማለት ነው ያችሁት። በጣም ቆንጆ ይሆናል በእውነት እንዴ የምትወዱት ተስፋ አደርጋለሁ። በጣም እንትን አልወፈረም፣ በጣም ደግሞ አልቀጠነም ማለት ነው ያችሁት።

ሾርባችን ዝት ደርሷል። እኔ ሰውዬ ሰላጣ እና ሾርባ ብቻ ነው የሚበላው። እዚህ እንደምታዩት ሰላጣ አለ። እቺ ደግሞ ሶስት ናት የሰላጣ ማለት ነው። እንደዚህ እንደዚህ መደረደርን ከዛ እዚህ ጋር ሳይሆን ማለት ነው። እኔቹስ ሁሉ ጊዜም ሰላጣ እና ሾርባ ብቻ ነው የሚጠቀሙት። እና እንደዛ ንላችሁ አለን። ከወደዳችሁ ሰብስክራይብ ሸር እያደረጋችሁ አበረታቲ ሻላ ደግሞ ቀጣይ እንገናኛለን። እንደዚህ ቀለል ቀለል ባለ ነገር እስከምንገናኝ ባላችሁበት አላህ ይጠብቃችሁ፣ ስራውንም አላህ ይገዛችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያኔ በቻላችሁ ት አቅም ሸራር አድርጉልኝ፣ ዩቱቤ በጣም ደክሟል። ምንም ደግሞ ያው ብዙን ጊዜ እየረጨብኝ አይደለም ሰብስክራይቡ ከፋይል ወይ ዝቅ አይል እና ግራ አጋብተኛ ያላቸዋለሁ አባይቤ ይህን ማማስለው እንዴዚህ እንድግራ እንዳይገባቸው ማር ስላደረኩበት ሶያ ሶስ ከላስ ወት ዘይ ዘይቱን ትንሽ የለይሙን አርጌ የሰላጣ መባያ ነው። ተሞክሉት በጣም ነው የሚጣፍጠው እና ውዶቼ ፍቅሮቼ ማሮቼ ይሄን ሊመስል ነበረ ማሰላማ